ናቸው የሚለውን ደግሞ በዝርዝር አብረን የምንመለከት ይሆናል ማለት ነው። ስለዚህ ሁላችንም ሰዎች እንግዲህ ስልክ አለን ማለት ነው። ስልካችን ላይ ደግሞ አንድ አፕሊኬሽን ከስልካችን ጋር አብሮ ተሰርቶ ወይም አብሮ ተጭኖ ስንገዛ ይመጣል ማለት ነው። በዛ አፕሊኬሽን አማካኝነት እንግዲህ ወደ ተለያዩ ሰዎች እየደወል ወይም ወደ ተለያዩ ሰዎች እንግዲህ ቁጥር እየጻፍን እንግዲህ እንደውላለን ማለት ነው። በስልካችን መደወያ አፕሊኬሽን ላይ እንግዲህ ማወቅና መጠቀም ያለብን ሶስት አስፈላጊ የሆኑ ሴቲንጎችን እጠቁማቸዋል ማለት ነው። ሴቲንጎች እንግዲህ በርካታ የሆኑ ጥቅም ያላቸው ማለት ነው። ጥቅማቸው እንግዲህ ምን ምን ናቸው የሚለውን በዝርዝር የምንመለከት ይሆናል ማለት ነው። እነዚህ ሴቲንጎች ግ እንግዲህ ስንጠቀም ምንም አይነት ተጨማሪ አፕሊኬሽን አያስፈልግም ማለት ነው። ሶስት ጠቃሚ የሆኑ ሴቲንጎች ስማቸው ማን ማን ይባላል? እንዴት ነው የምንጠቀማቸው? እንዴት ነው የምንገለገላቸው? የትስ ገብተን የምናገኛቸው? የሚለውን ሙሉ ስቴፑን በዝርዝር የምንመለከተው ይሆናል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች፣ ወደዋኑ ፕሮግራማችን ከማለፋችን በፊት ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አርጉ። ቀጥታ ወደ ፕሮግራማችን ተመልሰናል እንግዲህ፣ ስልካችን መደወያ ላይ ልንጠቀመውና ልንገለገልባቸው የሚገቡ ሶስት ሴቲንጎችን እንመለከታለን ማለት ነው። ስልካችን ላይ ከተቀመጡ አፕሊኬሽኖች ወይም ከምንገለገልባቸው አፕሊኬሽኖች መካከል እንፈልጓለን ማለት ነው። እኔ ግን ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ ያስቀምጨዋል ማለት ነው። እንግዲህ አፕሊኬሽኑ እንግዲህ ይሄ ነው ማለት ነው። ይሄንን አፕሊኬሽን ሙሉ ለሙሉ እየከፈትን እንግዲህ እያንዳንዱ ሴቲንግ እንመለከታለን ማለት ነው። የመጀመሪያው ደረጃ ስልክ የምንደዋወልበትን አፕሊኬሽን ሙሉ ለሙሉ እንከፍተዋለን ማለት ነው። እሱን ስንከፍተው እንግዲህ እንደዚህ ሰላም ይመጣል ማለት ነው። ይህ አፕሊኬሽን እንግዲህ ስልካችንን በምንገዛበት ሰዓት ወይም ከስልካችን ጋራ አብሮ ተጭኖ የምናገኘው አፕ ነው ማለት ነው። ከዚህ ከመጣልን በኋላ ወደ ዞርታች አካባቢ እንደምትመለከቱ ሶስት ነገሮች አሉ ማለት ነው። የመጀመሪያው ደረጃ ኦርዲናል፣ ከዛም በኋላ ሪሰንት እና ኮንታክትስ የሚሉ ሶስት ነገሮች አሉ ማለት ነው። ከነሱ መካከል እንግዲህ ምን እንደምናደርገው እዚህ ማከል ላይ የምናገኘውን ሪሰንትስ የሚለውን አንድ ጊዜ እንጫነዋለን። ሪሰንትስ የሚለውን ከተጫነ በኋላ ሙሉ ለሙሉ ምንደዋወላቸው የነበሩ በርካታ ስልኮች ይመጣሉ ማለት ነው። እነሱ መካከል እንግዲህ ምን ነከው ነገር የለም ማለት ነው። እዚህ በላይ በኩል እንግዲህ ሶስት ሰረዝ ምልክት ወይም ሶስት ነጠብጣብ አለች ማለት ነው። እሷን አንድ ጊዜ እንጫናታለን። እሷን በምንጫንበት ሰዓት እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነሱ በርካታ ከሆኑ ሴቲንጎች መካከል እንግዲህ ምን ሚል እናገኛለን? እዚህ ላይ ቶታል ኮል ታይም የሚል እናገኛለን ማለት ነው። ስለዚህ ቶታል ኮል ታይም የሚለው እንግዲህ እንዳገኘን ሙሉ ለሙሉ እሱን አንድ ጊዜ መጫን ይኖርብናል። እሱ እንደዚህ ስንጫነው እንግዲህ ወደዚህ ወደታች አካባቢ እንደምትመለከቱት ሲሟንና ሲምቶ የሚል ይመጣል ማለት ነው። እናንተ ላይ እንግዲህ አንድ ሲም ብቻ ካላችሁ ስልካችሁ ላይ ሲሟን ብሎ ብቻ ብቻ ነው የሚመጣ ማለት ነው። ወይም ሁለት እና ከዛ በላይ ካሉ እንግዲህ ሙሉ የሲማችሁ ዝርዝር ይመጣል ማለት ነው። ከነሱ መካከል እንግዲህ ሲሟ ላይ ከሆነ እሱ ትነካላችሁ፣ ሲምቱ ስትፈልጉ ደግሞ ሲምቱ ላይ ታረጋላችሁ ማለት ነው። ስለዚህ እዚህ ቦታ ላይ እንግዲህ የሚያገለግለው ምንድነው፣ ስልካችሁን ከያዛችሁበት ቀን ጀምራችሁ እንግዲህ ለምን ያክል ጊዜ ወይም ለምን ያክል ሰዓት እንደደወላችሁ የሚያሳይ ነው ማለት ነው። ስለዚህ እናንተ ስልክ መደወል የምታበዙ ከሆነ እንግዲህ የተለያዩ ወዳጅ ዘመዶቻችሁ ለምን ያክል ሰዓት እንደምታወሩ ወይም ምን ያክል ጊዜ እንዳወራችሁ እንግዲህ እዚህ ጋር መመልከት ይችላል ማለት ነው። ስለዚህ የተለያዩ ሰዎች እንግዲህ የምንደዋወለውን ስልክ ለምን ያክል ጊዜ የሚያውቁብን ከሆነ የሚፈትሹብን ከሆነ ሙሉ ለሙሉ ይሄን ማጥፋት ይኖርብናል ማለት ነው። እኔ በአጠቃላይ እንግዲህ የተደዋወሉት ሙሉ ለሙሉ እዚህ ጋር እንደምትመለከቱት እንግዲህ ጠቅላላ አሳይቶኛል ማለት ነው። እዚህ ይህንን ያክል ሰዓት የምታወሩት ለምንድን ነው ብለው የሚቆጡን ከሆነ ይህንን ሰዓት ማጥፋት ይኖርብናል ማለት ነው። እሱ ስናጠፋ እንግዲህ እዚህ ጋር እንደምትመለከቱ ሪሰንት የሚል አለ ማለት ነው። እዚህ ጋር ላይ ሪሰንት በማድረግ እንግዲህ ማጥፋት እንችላለን ማለት። ስለዚህ እዚህን ለማጥፋት ደግሞ ከዚህ ከታች እንደምትመለከቱት እንግዲህ ሪሰንት የሚል ይችላል ማለት ነው። እሱን ሪሰንት የሚለውን እዚህ ጋር መጠር ስንነካው ሙሉ ለሙሉ ያጠፋልናል ወይም ዜሮ ይሆናል ማለት ነው። ስለዚህ እኔ ማንም እንዳይመለከት በስልብ ሪሰንት ሊዋል ማለት ነው። ሪሰንት ስለው እንግዲህ እንደምትመለከቱ ከመጀመሪያው ጀምሮ ሙሉ ለሙሉ አጠቃላይ እንግዲህ ዜሮ ሆኗል ማለት ነው። ስለዚህ አጠቃላይ እንግዲህ ዜሮ ስለው እንግዲህ ሙሉ ለሙሉ እዚህ ጋር ላይ ምንም አይነት ስልክ እንዳላወራ ይሆናል ማለት ነው። እናንተ የፈለጋችሁን ሰዓት ስታወሩ ቆያችሁ ሙሉ ለሙሉ ሪሰንት ብላችሁ እንግዲህ መውጣት ትችላላችሁ ማለት ነው። ስለዚህ እሱን ካየን እንግዲህ ሙሉ ለሙሉ እሱን ሪሰንት እንዳደረጋችሁ ወጣችሁ ለመለሱባት አዲስ ማየት ትችላላችሁ ማለት ነው። በመጀመሪያ ደረጃ ላይ ያገኘነው እንግዲህ ከተለያዩ ወዳጅ ዘመዶቻችን ጋራ ለምን ያክል ሰዓት ሰዎች እንዳያውቁብን አውርተን ከጨረስን በኋላ ሪሰንት ብለን መውጣት አለብን ማለት ነው። የመጀመሪያው ደረጃ ይህንን ይመስላል። መልሰናል። ወደ ሁለተኛው ደረጃ ተሻግረናል ማለት ነው። ሁለተኛው ላይ የምናገኘው ደግሞ ምንድነው? አሁንም ስልካችን ላይ ጭነን ከምንጠቀማቸው አፕሊኬሽኖች መካከል እንግዲህ የስልካችን መደዋያ እንፈልገዋለን። እኔ ለእናንተ ለማሳየት ስለፈለኩኝ እዚህ ስልኩ ስክሪን ላይ ያስቀምጠዋለሁ ማለት ነው። እሱን አንድ ጊዜ መክፈት ይኖርብኛል። እሱ ስከፍቶ እንግዲህ እንደዚህ ነው የሚመጣልኝ ማለት ነው። እንደዚህ ከመጣ በኋላ ምንድነው የምናደርገው? ወደ ላይ አካባቢ ነው ይመጣል ማለት ነው። እንደዚህ ከመጣል በኋላ ምድር ማድረገው እዚህ ጋር እንደምትመለከቱት ሴቲንግስ የሚል አለ ማለት ነው። ይሄ ሴቲንግስ የምትለይት እንደመጣችልኝ እሷን አንድ ጊዜ እጫናት አለው። እሷ እንደ ተጫናት እንግዲህ እንደዚህ በርካታ የሆኑ ሴቲንጎች ናቸው የሚመጡልን ማለት ነው። ከመጡልን በርካታ ሴቲንጎች መካከል ደግሞ ምን ሚል እናገኛለን? ኩክ ዲስላይን ሜሴጅ የሚል አለ ማለት ነው። ስለዚህ እሱን እንዳገኘ እንግዲህ አንድ ጊዜ እሱን እንጫናዋል ማለት ነው። እሱ እንደ ተጫናው እንግዲህ እንደዚህ ነው የሚመጣል ማለት ነው። ይሄኛው ሴቲንግ እንግዲህ ጥቅሙም ምንድነው፣ እናንተ ስራ ይዛችሁ ስልክ በሚደወልበት ሰዓት ወይም በሚ የሚደውላችሁ ሰዓት እንግዲህ የምትልኩትን ሜሴጅ ማስገባት ነው ማለት ነው። አንዳንድ ጊዜ እናንተ ስልክ ስትደውሉ እንግዲህ አይ ካፕ ዩ ባክ ኮል ዩ ባክ የሚል አንዳንድ ሚች ሜሴጆች ይመጣሉ አለ በስተቀር ግን ካን ዩ ኮል ባክ ሌተር ቢሉ ይመጣላችኋል። ፕሊስ ቴክስት ሚ የሚል ሁሉ ይመጣሉ ማለት ነው። እናንተ ግን በእነዚህ ተርታ የፈልጋችሁትን ሴቲንግ ማስገባት ትችላላችሁ ማለት ነው። ለምሳሌ እኔ ደስ ያለኝ አስገባለሁ ማለት ነው። እናንተ ግን የምትፈልጉትን ወይም ትክክለኛ መጠቀም የምትፈልጓቸውን ቃላቶችን ታስገባላችሁ ማለት ነው። ስለዚህ እኔ ለምሳሌ ዝም ብዬ አሁን ምን እላለሁ ስብሰባ ላይ ነኝ በኋላ እደውላለሁ ልል ይችላሉ ማለት ነው። ስብሰባ ላይ ነኝ በኋላ እደውላለሁ ብዬ ጽፌ አለሁ ማለት ነው። እሱን ከጻፉኝ በኋላ እንግዲህ በጎን የምን እንደምትመለከቷት የመደመር ምልክት ወይም የፕላስ ምልክት አለች ማለት ነው። እሷን አንድ ጊዜ መጫን ይኖርብናል። ይችን አንድ ጊዜ ፕላስ ምልክቷን እንደዚህ ነው። እሷን አንድ ጊዜ በመጫን ማስገባት ይችላሉ ማለት ነው። እሷን አንድ ጊዜ ስጫን እንግዲህ ከዚህ ከታች መጥቷል ማለት ነው። አሊያ በስተቀር በድጋሚም ማሌላ ማስገባት ይችላሉ ማለት ነው። በኋላ ማለት ይችላሉ ማለት ነው። በኋላ እደውላለሁ ማለት ይችላሉ ማለት ነው ማለት ነው። በኋላ እደውላለሁ ብዬ እንደጻፉኝ እንግዲህ እዚህ ጋር አሁን ፊት ለፊት የመደመር ምልክት አለች ማለት ነው። እሷን አንድ ጊዜ እጫናታለሁ። ስለዚህ እናንተ ጋር እንግዲህ ስልክ በሚደወልበት ሰዓት እንግዲህ እነዚህ ቴክስቶችን በፍጥነት እንዲልክላችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ እናንተ ደስ ያላችሁን ስራ ላይ ነኝ፣ አሁን አይመቸኝም፣ በኋላ ደውላለሁ፣ ከሰዓት ደውላለሁ፣ ወይም በጽሁፍ እናውራ የሚሉ ጽሁፎችን በተለያየ መንገድ ማስገባት ትችላላችሁ ማለት ነው። እሱን አስገብታችሁ እንግዲህ የተለያዩ ወዳይ ዘመዶቻችሁ ስልክ በሚደውሉበት ሰዓት እንግዲህ እነዚህን ቃላቶችን ቀጥታ መላክ ትችላላችሁ ማለት ነው። እናንተ ትክክለኛው ቃላት ለመጠቀም ፈልጋችሁ ግን የቃላቱ ግድፈት ካለ ወይም የአጻጻፍ ስህተት ካለ እንግዲህ በጎን በጎን ባጅ በቀዩዋ ማጥፋት ትችላላችሁ ማለት ነው። ስለዚህ እናንተ እዚህ በጎን በጎን ባለችት እንግዲህ ሙሉ ለሙሉ እሷን በመንካት እንግዲህ ማጥፋት ትችላላችሁ ማለት ነው። እኔ ለምሳሌ በኋላ እደውላለሁ ለማለት እንግዲህ ምንም ሊነበብ የማይችል ቃላት ባስገባ እንደዚህ አይነት ከዛ ይል መደመር ነው ተዋን ነክቼ ቢሆን ስለዚህ ይሄኛው እንግዲህ ምን ማለት እንደሆነ እኔን ስለማይገበኝ እንግዲህ ወይም እዛ ሰው ላይ ብድ ክለት እንግዲህ ስለማይገበው ምን አረጋለሁ ማስተካከል እችላለሁ። እሱን ሳስተካከል ደግሞ ፊት ለፊት ይቀይ ምልክታለች ማለት ነው። እሷ እነሱን በመጫን እንግዲህ ሙሉ ለሙሉ መደለት እችላለሁ ማለት ነው። ሙሉ ለ ሙሉ በጎን በጎን ያለችትን አንድ ዜ እንደዚህ በመንካት ማጥፋት ትችላለሁ ማለት ነው። ከነዚህ መካከል አሁን ሌላ ቢኖርም ደግሞ እነዚህን እየነካን እንግዲህ ማጥፋት ትችላላችሁ። እናንተ ግን ደስ ያላችሁን ቃላት ማስገባት ትችላላችሁ ማለት ነው። እኔ ለምሳሌ ስብሰባ ላይ እኔ በኋላ ደውላለሁ ብያለሁ። ከዛ ሲቀጥል በኋላ ደውላለሁ የሚል አስገብቻለሁ። በርካታ የሆኑ ጥቅሶችን እንደዚህ ጽሁፎችን ማስገባት ትችላላችሁ ማለት ነው። ስለዚህ ጋ ላይ የተለያዩ ወዳጅ ዘመዶቻችሁ ስልክ በሚደውሉበት ሰዓት እንግዲህ እናንተ ስልክ ማውራት በማትችሉበት ሁኔታ ላይ ብትሆኑ፣ ወይም ማንሳት ማትችሉበት ቦታ ላይ ብትሆኑ እነዚህ ቴክስቶችን ለመጻፍ ምቹ ባይሆንላቸው እንኳን በትክክል ጥቅሶችን በመንካት ሙሉ ለሙሉ ቴክስት እንዲገባላቸው ወይም ሚሴጅ እንዲደርሳቸው ማድረግ እንችላለን ማለት ነው። ሁለተኛ ደረጃ ላይ ያገኘነው ይህንን ይመስላል። ተመልሰናል ወደ ሶስተኛውና ወደ መጨረሻው ደረጃ ላይ ደርሰናል ማለት ነው። አሁንም በድጋሚ ስልካችን ላይ ከምንጠቀማቸው አፕሊኬሽኖች መካከል የስልክ መደዋወያችን አፕ እንፈልገዋል ማለት ነው። እኔ ግን ለእናንተ ለማሳይ ስለፈለኩኝ እዚህ ስልኩ ስክሪን ላይ ያስቀምጫለሁ ማለት ነው። ይሄንን ስልኩ ስክሪን ላይ ያለውን አፕሊኬሽን አንድ ዜ ሙሉ ለሙሉ እሱን እንዳገኘ እንግዲህ ቀጥታ እንከፍተዋለን ማለት ነው። እንደዚህ ከመጣልን በኋላ ወደዚህ ወደ ላይ አካባቢ እንደምትመለከቱት እንግዲህ የሶስት ሰረዝ ምልክት ወይም ሶስት ነጠብጣብ ምልክት አለች ወይም ሴቲንግ አለች ማለት ነው። እሷ ሴቲንግ አንድ ዜ መክፈት ይኖርብናል ማለት ነው። ተጫን ነው እንግዲህ እንደዚህ ነው ይመጣል ማለት ነው። ከነሱ መካከል እንግዲህ እዚህ ጋር ላይ ሴቲንግስ የሚል አንድ ሴቲንግ አለ ማለት ነው። እሱን ሴቲንግስ የሚለው አንድ ጊዜ ስንጫ ነው እንደዚህ ነው ይመጣል ማለት ነው። እንደዚህ ሲመጣል እንግዲህ በርካታ የሆኑ ሴቲንጎች ናቸው የሚመጡ ማለት ነው። ከነዚህ በርካታ ከሆኑ ሴቲንጎች መካከል እንግዲህ ምን ሚል ሴቲንግ እናገኛል? አንሰርግ ኤንድ ኢንዲንግ ኮል የሚል እናገኛለን ማለት ነው። ስለዚህ አንሰርግ ኤንድ ኢንዲንግ ኮል የሚል አንድ ሴቲንግ እንዳገኘ እንግዲህ ሙሉ ለሙሉ እሱን አንድ ጊዜ አግኝተን እሱን መጫን ይኖርብናል። እኔ እሱ እንዳገኘው እንግዲህ እሱን ተጭኛለ ማለት ነው። እሱን ስጫ ነው። እንግዲህ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ በርካታ ከሆኑ ሴቲንጎች እንግዲህ ወደ አራት የሚሆኑ ዋና ዋና ሴቲንጎች አሉ ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ምን ይላል የመጀመሪያው ደረጃ ላይ እንግዲህ ሬድ ኮለር ኔም ሳሎድ የሚል አለ ማለት ነው። ይሄ ሴቲንግ የሚያገለግለው ምንድነው እናንተ ጋር የተለያዩ ወዳጅ ዘመዶቻችሁ ስልክ በሚደውሉበት ሰዓት እንግዲህ የደወለላችሁን ሰውን ቀጥታ ስሙን እንዲነግራችሁ የሚያደርግ ሴቲንግ ነው ማለት ነው። ስለዚህ እንዲነግራችሁ ከፈለጋችሁ እንግዲህ ምንድነው የምታረጉት ዚህ ፊት ለፊት የሚገኘው ሴቲንግ አንድ ዜ እንደዚሁ ታብሩታላችሁ ማለት ነው። ሲቀጥል እንግዲህ ነው እዚህ ጋር እንደምትመለከቱት አንሰር አውቶማቲካሊ ይላል ማለት ነው። ይሄን ሴቲንግ እንግዲህ የሚያገለግለው ወደ ምንድነው እናንተ ጋር ላይ የተለያዩ ወዳጅ ዘመዶቻችሁ በሚደውሉበት ሰዓት ስልካችሁ በራሱ ጊዜ ስልክ ጥሪ ያነሳላችኋል ማለት ነው። ስለዚህ በራሱ ጊዜ የስልክ ጥሪውን እንዲያነሳላችሁ ከፈለጋችሁ ምንድነው የምታረጉት ይቺ ፊት ለፊት ያለች ሴቲንግ ያን ጊዜ ኦን ታረጉታላችሁ ማለት ነው። ስለዚህ ይቺን እንደዚህ ኦን በምታረጉበት ሰዓት እንግዲህ ለሁለት ያክል ሰከንድ ይጠራና በራሱ ጊዜ ያነሳላችኋል ማለት ነው። ስለዚህ ከሁለት ሰከንድ በኋላ እንግዲህ በራሱ ጊዜ ስልክ እያነሳ ስልክ ሁላችሁም ትቸገሩ ከሆነ እንግዲህ በዚሁ አጋጣሚ ኤን ሴቲንግ ኦፍ ማድረግ ትችላላችሁ ማለት ነው። በራሱ ጊዜ እንዲያነሳላችሁ ከፈለጋችሁ ደግሞ ይችን ሴቲንግ ኦን ታደርጓታላችሁ ማለት ነው። ሌላኛው እና ሶስተኛው እንግዲህ ምንድን ነው የሚለው እንግዲህ ፕረስ ቮሉም አፓንሶር ኮል ይላል ማለት ነው። እሱም ያገለግለው ምንድን ነው የተለያዩ ወዳጅ ዘመዶቻችሁ ወደ እናንተ ስልክ በሚደውሉበት ሰዓት እንግዲህ የስልካችሁ ድምፅ መጨመሩን እንግዲህ አንደዚህ ክሊክ በምታረጉበት ሰዓት በራሱ ጊዜ ስልክ ያነሳላችኋል ማለት ነው። ስለዚህ የተለያዩ ወዳጅ ዘመዶቻችሁ ስልክ ሲደውሉላችሁ እንግዲህ ሙሉ ለሙሉ በስልካችሁ ድምጽ መጨመሪያ አንድ ዜ በመጫን ወይም አንድ ዜ ክሊክ በማድረግ እንግዲህ ሙሉ ለሙሉ ስልክ እንዲያነሳላችሁ ይጠቅማል ማለት ነው። እኛና የመጨረሻው እንግዲህ እዚህ ጋር እንደምትመለከቱ ደግሞ ፕረሳይድ በተን የሚል አንድ ሴቲንግ ያለ ማለት ነው። ይሄ ሴቲንግ የሚያገለግለው ደግሞ የተለያዩ ወዳጅ ዘመዶቻችሁ ወደናንተ ስልክ በሚደውሉበት ሰዓት የስልክ ጥሪው እንዲቋረጥ ወይም እንዲዘጋ ከፈለጋችሁ የስልካችሁን የድምጽ መቀነሻ አንድ ዜ ክሊክ በማድረግ ብቻ እንዲቋረጥ የሚያደርግ ነው ማለት ነው። ምንድነው፣ በቀጥታ እሱን ከፈለግን እንግዲህ አንድ ዜ እሱን እናበሩዋለን ማለት ነው። እነዚህ ካልፈለጋችሁ ደግሞ የማትፈልጉት እንደዚህ ኦፍ ኦፍ በማድረግ ወይም ሴቲንግ በመዝጋት እንግዲህ መገላገል ትችላላችሁ ማለት ነው። ስለዚህ እነዚህን እንደዚህ ካደረጋችሁ በኋላ ሙሉ ለሙሉ ዘግታችሁ ትወጣላችሁ ማለት ነው። ስልካችን መደወያ አፕሊኬሽን ላይ በመግባት እንግዲህ እነዚህ ሶስት ነገሮችን በማስተካከል መጠቀምና መገልገል እንችላለን ማለት ነው። ስለዚህ ከዚህ በፊት እንግዲህ እነዚህ ሶስት ነገሮችን ተጠቅመን አናውቅም ማለት ነው። ከዚህ በፊት ግን ለመጠቀም ተመኝተናቸው ወይም ለመጠቀም ፈልገን ሊሆን ይችላል ማለት ነው። ወይም ሰዎች ሲያወሩ ሰምተን፣ ግን የት እንደሚገኙ ሴቲንጎችን ማወቅ አቅቶን ከሆነ በቀላሉ እነዚህ ሴቲንጎችን በማስተካከል መጠቀም ሊያጋጥም ይችላል ማለት ነው። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬ ውድሰ ጉዳይ እንን ይመስላል። ቀጣይ በሌላ ፕሮግራም እስከምንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ላይክ አድርጉ። ይህ ቪዲዮ ሌሎች ጠቅም ዘንድ ለተለያዩ ወዳጅ ዘመዶቻችሁ ሸር ማድረጋችሁ እንዳትረሱ። በሌላ ፕሮግራም እስከምንገናኝ መልካም መሰንበቻ።